አራት ዓመት ሲባል ተቀብለነዋል። እግዚስት ሲባልም ይሄው ችለነዋል። አምስተኛው በቃ አሁንስ መሮናል። ወላጅ አራት ሲሆን እውነት ነው ውሸት ነው ብሎ ሲጠራጠር እያየው ቢሆንም እንደማንቀጠር አሁን የመረረው ሁሌ በመስከረም ለእኔ ገንዘብ መቁጠር አንድ ሁለት ዓመት ቀረን ብለናቸው አሁን አምስተኛ በምን አሳችን ነው የምንነግራቸው? ያለው አስቸግሮን እየጨመራችሁ፣ እነሱም አይሰሙን፣ እኛም አንሰማችሁ? ድምጻችንን ስሙን። ድምጻችንን ስሙን። አጨማመራችሁ ትክክል አይደለም። ይህ ብሶታችን እንጂ ፖለቲካ አይደለም። ተማሪ አስተማሪ እጅግ ተሰቀቀ። በትምህርት ብቻ እድሜያችን አለቀ። እስኪን ስኪን ጠይቀው፣ ክቡር ክብር ሚኒስተሩ እንዴት ነበር ጊዜው እርስዎ ሲማሩ? ገንዘብ ከፍለዋል ወይ ለትራንስፖርት፣ ገበያ ሲገዙ ሱሪና ቲሸርት? እንዴት ነበር ያኔ ወጪው ለትምህርት አለን ክቡር ሚኒስትሩ፣ አዳምጣት ብቻ በዛው እንዳትገቡ። አይሻ ሻፈሽ ተቀመጪ አትክለብለቢ ተይ የተባልኩ እየተባልኩ ነው የወጣሁት ዛሬ ሰልፉ ማለት ነው። ግን ድምፅ፣ በቃ የምፈልገው ነገር ሴት አለ ሰልፍ ላይ ሴት ለምን የሌለው፣ ማለት እኛ አይመለከተንም ወይ ማለት እኛ ሲስተር ያለው ነገር የሚ ጉዳይ አይደለም ወይ እኛን አይመለከተንም ወይ? አይ እዚህ ጋር መምህርነት እኮ ጥበብ ነው። ወደ መምህርነት ጥበብ ነው። ማንም ሰው ገብቶ ማስተማር ይችላል? እንኳን ማስተማር ወጠን ፕሬዘንቴሽን እንኳን ለማድረግ በጣም ከባድ የሆነበት ጊዜ እኮ ነው መምህርነት በስርዓቱ ለመምህርነት ታጭቶ ፍላጎቱን ሮስ ፋሽኑን ሮስ ነው ሰው ማስተማር ያለበት። እኛ ሂደን ትውልድ እናድነው ወይስ ልናስተምር? አንድ ሰው እዚህ ጋ ተማሮ አሁን አልተሰማንም ይባል ድምፅ ሳይሰማ ቀርቶ ወጣ ሄደን እናስተምር። ኦኬ አንተ መቶ ማርክ አለ ዛሬ ጉድ አናስተምርም። ማን ያስተምራ? በትክክል የሚፈልገው ከልቡ የተማረበት ፋሽኑ የሆነ ሰው ነው እዚህ ጋ ማስተማር የሚችለው። ማስተማር በራሱ ቀልድ አይደለም። እኛም ትውልድ እየገደልን ምን ነው እዚህ ጋ በቃ እንዴት ነው አሁን ማስተማር እንዴት ነው እኛ የምንችለው? ካልፈለግ ነው እዚህ ጋ ጊዜ ማሳለፊያ ብቻ ነው ሊሆን ይችለው። እና መምህርነት ጥበብ ነው ቀልድ አይደለም። ሌላኛው ሀሳቤ ያው ሴቶች እንቅስቃሴያችን በጣም ቀንሷል በጣም ቀንሷል። ማሰማት አለብን። አንዲት የሜድስን ተማሪ ሰባት ዓመት ነው ኖርማሉ። ከሪቪዲያ ምናም ተጠማሙ ዘጠኝ ዓመት ተምራ ግን በሀያ ዘጠኝ ዓመቷ ወጣ

ተቸግረው እየላኩ አምስት መቶም ስድስት መቶም ያላቸውን ተቸግረው እየላኩ ለእነሱ መጣ ደብረ ታቦር ደብረ ታቦር ዩኒቨርሲቲ ማንም አዲስ አበባ ስምንት ዓመት እሺ፣ ተማርን። ወጠን እኮ ደግሞ ምንም ስሜት ምን ይተይ፣ አየሩ ደስ አይልም። ሁላችንም ሲሪየስ ነገር አድርገን እዚህ ነገር ጋር ልንገባ ይገባል። ሁላችን ጥምጽ መሆን አለበት።

ኮሚቴው ሳይመረጥ ያ ልጅ ወዴት ሄደ? እሱን ጥረውና፣ ኮሚቴ ያልሆነው ይበለው፣ ኮሚቴ ያልከውን ይመረጥ ንገረው።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 ወደፊትም እንጨምራለን ሰላማዊ ሰልፉን ማለት ነው። ስለዚህ እንዳትዘናው፣ እሺ አሁን ኮሚቴ እናዋቅራለን። እንዲሁ ዝም ብለን እንደበፊቱ ዝም የሚነሳሳ አይደለም ኮሚቴ እናዋቅራለን ከዚህ ወለድ ሰዓት ስርዓት ባለው መልኩ ተቋማችን በማይጎዳ መልኩ እኛ በማንጎዳበት መልኩ ከደህንነታችን በማይጣረስ መራ እንዲናደር ኮሚቴ እናዋቅራለን። ኮሚቴ አዋቅረን ሰላማዊ ሰልፉ የሚፈልግበት ሰዓት እንደትናንት ነው ማስታወቂያ እንደለጠፍ ነው ማስታወቂያ እንለጥፋለን ማለት ነው። ያን የእናንተ ደግሞ ዝግጁ ትሆናላችሁ አይደል? አሁን ጥሪ ላቀርብ የምፈልገው ምንድን ነው? ደብረ ታቦር ዩኒቨርሲቲ ላለው ስርዓተ ትምህርት ተቋም ነው ማለት አይደለ፣ ለሀገሪቱ ሕገ መንግስት ማለት ነው። እባካችሁ እባካችሁ ከሰማችሁን ጥያቄያችን ተቀበላለችሁን፣ የትምህርት ስርዓቱን መዋቅር ፈትሹልን። ምን እየተሰራ ነው ያለው? የግል ሀሳቡ ነው እየተራመደ ያለ። ስለዚህ ፈትሹልን፣ ከላይ የትምህርት ሚኒስቴር ጀምራችሁ እስከታች እስከ ወረዳ የትምህርት ጽፈት ቤት ተቋም ድረስ ፈትሹልን። በትምህርት ስርዓት በትምህርት በኢትዮጵያ ትምህርት መዋቅር መሰረት በተማሪዎች ላይ በታዳጊው ትውልድ ላይ ጫና እየደረሰ ነው ያለው። ወበዝ እንዴ አበዛው እንጂ ማለት ነው። ይህ ተማሪ እኮ እንቁላል ነው። ያው እንቁላል እንበል እንቁላልን ተንከባክበ ከያዝከባት እነፋ ሲለደስ ህንጻ ገንብተውበት ጥቅሙ ብዙ ነው፣ ብዙ ነገር ይገነባል እንቁላል። ስለዚህ ይህ ትውልድ ደግሞ የነገ ይህ ጀኔሬሽን አይቀጥልም። አሁን ኢትዮጵያን ይዞ ያለው ጀኔሬሽን እኛን የምንረከብ ተንከባከቡን፣ እንቁላል ነን። ነገ አገራችን አገራችን ምን ረከብኛ ነን። ይሄ ፋክት ነው፣ በቃ ምንም የሚሸራሸር ነገር የለም። ስለዚህ ተንከባከቡን፣ እንቁላል ነን። ነገ አገራችን ደግሞ እናንተ የተሻለ ምናልባት ከዚህ እናንተ ከምታራምዱት ሀሳብ የተሻለች እንድናደርጋት አገራችን ተንከባከቡን ለማለት ነው ምፈልገው። ሌላ ደግሞ መልእክት የምንድን ነው፣ ጓደኛ ምናምን ካላችሁ በየዩኒቨርሲቲ ተማሪ ሊተሰራል ይፈልጉ ምንድን ነው ይፈልጉት ዝም ብሎ እንዳይቀር እንዲሁ ሰላማዊ ሰልፉ ጊዜያዊ የዩኒቨርሲቲ ተማሪዎች ካውንስል የሆነ እንዲመሰረትና እኔም የሆነ ግንኙነትም ስላለኝ ጊዜያዊ የተማሪ የዩኒቨርሲቲ ተማሪዎች ካውንስል ይመሰረትና በርደናችን እናቅል የሚመጣብንንም እንደ መቀበል የለብንም ያይ

እዚህ ጋር ብዙ ነገር አለ። እዚህ ጋር ነው እና እንደዛ እንደዛ ነገር ስላለ ነው። በቃ ከዚህ በኋላ በተባለው ልክ ይሄዳል። እንገናኛለን መገናኘት ባለብን እናወራለን፣ ላይም እናወራለን፣ እናንተም ጋር እናወራለን፣ የሚመጣውን ነገር አብረን እናያለን። እርግጠኛ በዚህ ልክ የሚቀጥል ከሆነ ለውጥ ማምጣታችን አይቀርም አይደለም ሲምሰራችን አስተካከሉ በዚህ መንገድ ይደርሳል ማውራት ስለማይጠበቅብን ማለት ነው። ይህንም ቢሆን የሆነ ብቻ እንትም ብለን ከሄደ የሆነ ለውጥ ማምጣት ይችላል። ይመጣል፣ በእርግጠኝነት ይመጣል። እንደተባለው ፖለቲካ ሊሆን ብዙ ነገር አለ፣ ብዙ ነገር አለ። ቀጣይም እንግዲህ ምርጫ ምናምን ይኖራል በዛ ከዛ ማስፈጸሚያ የሚሆን ይችላል ደግሞ ምትለኝ ሰው የራሱ የነ ፖለቲካል ፓርቲ እና ብዙ ነገር ይኖረዋል ውስጥ ላይ ማለት ነው። እንደዛ ስለሆነ ግን እኛ ደግሞ በደንብ እያወራ በዚህ ልክ እንሄዳለን። በመጨረሻ አንድ ግን አንድ ግጥም ወንድማችን ይጋብዘንና እንለያያለን። እሺ፣ እሺ። አዳምጡ፣ አዳምጡ፣ አዳምጡ። ፀጥ ባሉ